ዓመት ከምናምን ከተበላው በኋላ በሁለተኛው ዓመት ላይ ወደ 1600 ብር በላ። ከቤቲንግ ቤት ጀርባ ያለው አደገኛ ምስጢር ከቅርብ ጊዜያት በኋላ በየስልኮቻችን የተለያዩ የቤቲንግ ቤቶች ሚሴጅ በየስልካችን እየደረሰን ነው። በአንድ ወቅት በወላይታ ሶዶ አንድ ፖሊስ ራሱን እንዳጠፋ መረጃ ወጥቶ ነበር ነገር ግን የሚዲያ ሽፋንን በማግኘት ተደፋፍኖ ሊቀር ችሏል። የኢትዮጵያ ህዝብ አንዴ ስሙ ቢቲንግ መቋመር አቋርጡ፣ እባካችሁ እባካችሁ! ዛሬ ጓደኛ ከሞታ አራተኛ ቀኑ 280 ሺህ ብር በቢቲንግ ተበልቶ ጭንቀቱ መቋቋም አቅቶ፣ ሰይጣን በልበል ራሱን ገደለ። ቤቲንግ ቤቶች የብዙ ወጣቶችን ህይወት ሊያበላሹ ችሏል። በዛሬው ቪዲዮችን ከቤቲንግ ቤት ጀርባ ያለውን አደገኛ ምስጢር እንመለከታለን። ከቤቲንግ ወይም ከቁማር ጀርባ ያለው እውነተኛና አደገኛ ምስጢር ይሄውላችሁ። ቤቲንግ ብዙዎችን በቅዝበት ሀብታም የመሆን ህልም እያሳደደ ቢሆንም ህይወትን ሊያበላሹ የሚችሉ ስውር አደጋዎች ተደብቀዋል። በጣም እያስጠላኝ ነው፣ እየመረረኝ ነው። ምክንያቱም እነሱም እዛ የሚያስይዙ ነው ይመስለኝ ዛሬ እነዚህን አደገኛ ሚስጥሮች አንድ ባንድ እናጋልጣቸዋለን። የመጀመሪያው የሚሆነው ዘ ትራፕ ኦፍ አዲክሽን ወይም ሱስ የመሆን አቅም። ቤቲንግ ልክ እንደ አደንዛዥ እጽ ነው፣ ወይም አልኮል ሱስ የሚያሲዝ ባህሪ ነው። በተለይም የመስመር ላይ ቤቲንግ በቀላሉ በስልካችን ላይ የሚገኝ በመሆኑ ሱስን በፍጥነት ሊያጠናክር ይችላል። ትንሽ በትንሽ ማሸነፍ ስትጀምሩ ደስታና ተስፋ ይሰማችኋል። ነገር ግን ብዙ ባጣችሁ ቁጥር መልሳችሁ ለማግኘት በሚል ስሜት የበለጠ ለመጫወት ትፈልጋላችሁ ወይም ጉጉት ያሳድርባችኋል ይህ ደግሞ ወደ ማይቆም አዙሪት ውስጥ ይከታችኋል የቤቲንግ የአበሻ ቤቲንግ ደንበኛ ነኝ እኔ የአበሻ ቤቲንግ የጀመርኩት የሆነ ጓደኛ ያለ አንድ ቀን ቆርጦ መጣና አራት መቶ ምናምን ብር ሲያገኝ፣ እስቲ ልሞክረው እኔም በአስር ብር አሳየኝ አልኩት እዚሁ ቤት ይዞ ይመጣ። ሁለተኛው ደግሞ ፋይናንስ ሩዊን፣ የገንዘብ ቀውስ። የቤቲንግ ዋነኛና አደገኛ ከሚያደርጉት ነገሮች አንዱ የገንዘብ ኪሳራ ነው። ቤታችሁን፣ ንብረታችሁን አልፎ ተርፎም ለቤተሰባችሁ ያጠራቀማችሁትን ገንዘብ በአንድ ጀንበር ልታጡ ትችላላችሁ። ይህ ደግሞ ወደ ከባድ የገንዘብ ችግር፣ እዳዎች፣ የባንክ ብድር ችግሮች ያጋልጣል። አይ ነገርማ ያዋጣል ብዬ ጭራሽ በየቀኑ እየጨመርኩ መጣው። ሶስተኛው ደሜንታል አንጉሽ ወይም የአእምሮ ጤና ችግሮች፣ የቁማር ሱስ በአእምሮ ጤናችሁ ላይ ከፍተኛ ጉዳት ያስከትላል። የማያቋርጥ ጭንቀት፣ ድብርት፣ የጥፋተኝነት ስሜት፣ እንቅልፍ ማጣትና ራስን እስከማጥፋት ሐሳቦችን ያመነጫል። ያጡትን ገንዘብ ለማሰብና ለማገገም በሚደረገው ጥረት የአእምሮ ሰላማቸው ይቃወሳል ወይም ያጡታል። እስከ 7 ሺ ይበላል። ቤቱም የተለወጠ አለ፣ ተጎዳም አለ በዛው ልክ። አራተኛው ደ ብሮከን ፋሚሊስ፣ የቤተሰብ መፍረስ። የቁማር ሱስ በግልና በቤተሰብ ግንኙነቶች ላይ የማይታመን ጉዳትን ያስከትላል። የገንዘብ ችግሮች፣ የማያቋርጥ ውሸት፣ ለቤተሰብ ጊዜ ያለመስጠትና መተማመንን ማጣት ወደ ትዳር መፍረስ፣ ከልጆች መራራቅና ከጓደኞቻቸው ጋር ያለውን ግንኙነት መበላሸትን ያስከትላል። አምስተኛው ፓዞፍ ኢሌጋሊቲ ወይም ሕገወጥ ድርጊቶች ተስፋ በምትቆርጡበት ወቅት አንዳንድ የቁማር ሱሰኞች ያጡትን ገንዘብ ለመሸፈን ወይም ሱሳቸውን ለመቀጠል ሲሉ ወደ ሕገ ወጥ ድርጊቶች ይገባሉ። ይህ እንደ ስርቆት፣ ማጭበርበር እና ሌሎች ወንጀሎችን ሊያካትት ይችላል። ይህ የወደፊት ህይወታችሁን አደጋ ላይ የሚጥል ትልቅ ሴራ ነው። በመተም በአምዛንት ሄዳል ስትበይ ከሌለች በአሰቡ ስድስተኛው ስሜታዊ ጦርነት። ከገንዘብና ከግንኙነት ችግሮች ባሻገር የቁማር ሱስ ከፍተኛ የሆነ የውርደት፣ የፍርሃት፣ የጸጸትና የጥፋተኝነት ስሜትን ይፈጥራል። ማለት ያው ህይወታቸው እንትን ያለ የተበላሸባቸው ሰዎችን አላውቅም። በእርግጥ ግን ብዙ ጊዜ ሲበሉና ሲበሳጩ ያ ሰባተኛው ዲሴፕቲቭ ታክቲክስ፣ የማታለል ስልቶች። አንዳንድ የቤቲንግ ቤት ኩባንያዎች ተጠቃሚዎቻቸውን ለማቆየት እና ብዙ ገንዘብ እንዲያጡ ለማድረግ የተለያዩ የማታለል ስልቶችን ይጠቀማሉ። ይህም ደግሞ በቅርቡ አሸናፊ ትሆናለ የሚሉ አሳሳች መልእክቶችን መላክ፣ ኪሳራህን ለመሸፈን ተጨማሪ ገንዘብ እንድታስገባ ማበረታታት ወይም ትናንሽ ድሎችን በማሳየት ተስፋ እንድትይዝ ማድረግን ሊያካትት ይችላል። ስምንተኛው ሂደን አክሰስቢሊቲ፣ የተደበቀው ተደራሽነት። በቴክኖሎጂ እድገት የመስመር ላይ ቤቲንግ ከየትኛውም ቦታና በማንኛውም ሰዓት በቀላሉ ተደራሽ ሆነዋል በስልካችሁ ላይ በጥቂት ጠቅታዎች ብቻ ወደ አደገኛ ዓለም ውስጥ ሊያስገባችሁ ይችላል። የመጨረሻው ዋርኒንግ ኤንድ ኮል ቱ አክሽን፣ ማስጠንቀቂያና ጥሪ ቤቲንግ እንደ መዝናኛ ቢታሰብም ከጀርባው ያሉትን እነዚህን አደገኛ ሚስጥሮች መገንዘብና ኃላፊነት በተሞላ መንገድ መሳተፍ እጅግ አስፈላጊ ነው። ይህ ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። ይህ መልእክት ብዙዎች ጋር እንዲደርስ ስለምፈልግ እባካችሁ ሼር ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ ከምንገናኝ ቸርን ሰንብት።